መምህር መኖር አቅቶታል አላችሁ። ከውጭ ሀገር መኪና ያስገባ አላችሁ። አብሮ አይሄድም። ይሄ መኖር ያቃተው እንዴት ያስገባል መኪና? እውነታቸውን ነው፣ መኖር ተቸግረዋል ብዬ እንዳላስብ መኪና እንድናስገባ ደግሞ ዲዩቲ ፍሪ ፈቀድልን አላችሁ። አስር ሰውም ሊሆን ይችላል ያ ሰውዬ፣ ስንነጋገር ግን በወልም ነው ጉዳዩ። ደሞዝ ቢጨመር አላችሁ፣ ግብር ቢቀነስ አላችሁ፣ መኪና ነጻ ቢገባ አላችሁ። አብሮ እኮ አይሄድም። እኔ በህይወት እያለሁ መምህራን ሰባ ሰማኒያ ፐርሰንት መኪናቸውን ነድተው ሃይስኩል ስኩል በር ላይ አቁመው ሲያስተምሩ ከማየት በላይ ለእኔ ደስታ የለም። ይህን ለማየት ብታደር ከምንም በላይ የምፈልገው ጉዳይ ነው። ይህን ለማድረግ ግን ምን እየሰራን እንደሆነ ውስጥ ውስጡ አነሳላችሁ፣ እና እነዚያ ጉዳይ ሲመለሱ ነው ምላሽ እያገኘ የሚሄደው። ትናንትና ወዲያ ገደማ ነጋዴዎች ጋር ውይይት ነበረኝ። ዘሆል ነጋዴ ያነሳው ልክ እናንተ ደሞዝ እንዳላችሁት ግብር ቀንስልን። ዘሆል እዚያ ግብር ቀንስልን እዚህ ደሞዝ ጨምርልን። አንድ አገር ነው። ግብር ይሰበሰባል፣ ከሱ ይጨመራል። ካልተሰበሰበ አይጨመርም። ኬት ከየት ይመጣል? ሀሳቡ ግልጽ ነው። እነዚህን ጉዳዮች ከሌሎች ዘርፎች ጋር ደምረን ብናይ፣ በፖሊሲ በስትራቴጂ በእቅድ ብናይ ነው የሚሻለው ፒስ ሚል በሆነ መንገድ ግብር ቀንስ ብለን ነበር። ነጻ ሕክምና ብለን ነበር። አልመለስከውም እንዳትሉኝ የሚሻለው ይዣቸው አለው በማዕቀፍ እንያቸው እንደ ሀገር። ነገር ግን ደሞዝ በሚመለከት ሁለት ሺዎች አሉ። አንደኛው በዚህ ዓመት በያዝነው ዓመት መጠነኛ ደሞዝ እንጨምር ሲባል ምን ያክል ነው ኮስት የሚያደርገን እንደ ሀገር ስለሆነ የሚጨመረው ሰባ 75 80 በሚል በኦፕሽን ቀረበ። ሊጨመረው ደሞ እንደምታውቁት በስኬል ለምሳሌ እኔ 30 ሺህ ማገኝ ከሆነ 10% ሲባል በስኬል ልክ እንዲጨምር ታች ያለው ደግሞ በሚያገኘው ልክ እንዲጨምር የሚል ካቢኔ ቀረበ፣ እና ግማሹ ካቢኔ አባላት ተቃወሙ። ትክክል አይደለም፣ ችግር የሁሉ ነው፣ ታች ግን ይብሳል። 2000 ብር 1000 ብር እየበሉ ቤተሰብ የሚያስተዳድሩ ሰዎች ስላሉ በስመ የደሞዝ ክፍያ ሃይራርኪያል በሆነ የሚከፈለው መንገድ ከሄድን ታቹ ስለሚጎዳ ከኛ ከሚኒስትሮቹ ወይም ከፍተኛ ተከፋይ ከሆኑት ይቀንስና ታች እናስፋዋል። ታች ዝቅተኛው የመንግስት ተከፋይ 1700 አካባቢ ነበር። 300% ጨምረን 4800 ገባ። ይሄ በሚሆንበት ሰዓት 70፣ 75፣ 80 የነበረው አጠቃላይ ሀገራዊ ጭማሬ 91 ቢሊዮን ይገባል ተባለ። ፐርሰንቴጁ ስላደገ ይሁን ይግባ። ታች ያለው ከሚራብ ላይ ያለው ይቆያል። ለሁሉም ብናደርግ ጥሩ ነበር። ለሁሉም ካልቻልን ግን ሞይ የተጎዳውን ብንደግፍ ይሻላል ነው ሀሳቡ የነበረው ይሄን የሚጠላ መምህር ያለ፣ አይመስለኝ ይሄ ተከፋይ ነው። የማይከፈላቸው ደሞ አሉ። ደሞዝ የማይከፈላቸው ለምሳሌ አርሶ አደር አለ፣ መድኃኒት አለ፣ ሴፍቲኔት አለ። 340 350 ቢሊዮን ብር ኢትዮጵያ ይደጉማለች በዚህ ዓመት፣ በአንድ በኩል ደሞዝ፣ በሌላ በኩል ነዳጅ፣ ማዳበሪያ፣ መድኃኒት፣ ሴፍቲኔት ድጎማዎች ደግሞ 350 ቢሊዮን ወስደዋል። ያን እንዳለ ወስደን ደሞዝ ብናደርገው እናንተ ደስ ይላቸዋል፣ አርሶ አደር ይከፈዋል። አርሶ አደር ከከፋው ግን ዋጋ የለውም። እናንተ እንደል ገባ ማለት ነው። እንዳለ ወስደን ለኛ ሰራተኞች ብንከፍል ደሞዝ ከፍ ይላል፣ ግን በታክሲ ምክንያት የሚሰቃዩ ሰዎች አሉ፣ ነዳጅ ካልደጎመን መንቀሳቀስ የማይችሉ ሰዎች አሉ። ምን አለ ታዳኛ 91 ቢሊዮን ለኛ ሰራተኞች፣ ሶስት መቶ ደግሞ ለመላው የኢትዮጵያ፣ እዛ ውስጥ እነሱም ይጠቀማል። የሕክምና መድኃኒት ሰብሲዳይ ሲደረግ ለእናንተም ለኔም ጭምር ነው የሚደረገው። ነዳጅ ሲደረግ ለኔም ለእናንተም ይደረገው። ማዳበሪያ ሲደረግ ለኔም ለእናንተም ይደረገው። በቀጥታ ባንቆጥረውም በተዘዋዋሪ ማለት ነው። ጥያቄያችሁ ግን አንደኛ ሌጅትሜት ነው፣ ሁለተኛ ደግሞ ብዙዎቻችሁ የምታነሱት ለፖለቲካ ለቅንጦት ሳይሆን የሰርቫይቫል ጉዳይ አድርጋችሁ ነው። አጣጥመን ለመሄድ ማክሲመም እንሰራለን። ደሞዛውን ብንጨምር ለምሳሌ ለመምህራን ስፔሻል አድርገን 30 40% ብንጨምር አሁን ከሚያገኘው ብለን ብንጨምር ችግሩ ይፈታል ወይ? አይፈታም። የእናንተ ችግር በደሞዝ ጭማሬ ብቻ የሚመለስ ጉዳይ አይደለም አይደለም።